ዛሬም እንደተለመደ ሐረጎች ጋር ደወል አደረኩኝ። ስደውላቸው ምነው ምን ነው ያው ታቀኛላቸው እኔ በመደወል ነው። ሰዓታቸው ሲዛባ ሌላ ጊዜ በሚለቁበት ሰዓት ምናምን ሲሉ ያው አንዳንዴ ቀጥ አድርጌ እደውላለሁ፣ አንዳንዴ ደግሞ ምስኮል ሳደርግላቸው ደግሞ ጥሩ ሰዎች ናቸው። በእርግጥ ያው እነፉ ያሉበት ምን መጥፎ አለና አንዳንዴ ይመልሱልኛል፣ አንዳንዴ ደግሞ አይመልሱም። እኔ እደውላለሁ ማለት ነው እንደተለመደን ዛሬም ደወልኩላችሁ። እናንተ የት ናችሁ? እኛ እየጠበቅናቸው፣ ምን ስላቸው፣ አይ እንደምትጠብቁን እናቃለን፣ ግን ደህና በጣም ደህና ደህና ነን አሉኝና። እና ምን አዲስ ነገር አለጃቸው? ስላቸው፣ ያው የነገሩ ነገር ነግራቸው አለሁኝ። እስከ መጨረሻውን አብራችሁ ሁኑ። ሰላም አለይኩም ረሀማቱላ በረካቱ። ሰላም ጤና ይስጥልኝ። ውድና ደገበራችሁ ቻናል ቤተሰዎች፣ እንዴት እንዴት ናችሁ? ደህና ደህና ናችሁ ወይ? በያላችሁበት ሰላም ሰላማችሁ ብዝህት ብዝህት ይበል። እንዴት ናችሁ? ላይክ ሰብስክራይብ ሼር እያደረጋችሁ እስከ መጨረሻ ማብራችሁ ቆዩ። ያው መግባኤ ላይ እንደነገርኳቸው ሀረግ ላይ ሰውዬ ነበረ፣ ያው በስራ ምክንያት በምናን በምናን ምንደዛ ነው እንግዲህ። ያው ነገ እንደምንለቁልን ነግረውኛል። ነገ ጠብቁ ብለዋል ማለት ነው። ስለዚህ ነገ እንጠብቃለን። እና ምን አዲስ ነገር አለ በእጃቸው ብዬ ስጠይቃቸው ምንም ችግር የለም፣ እናንተ የሚያስጨንቃችሁ ያፌት ነበር አደል? አው ያፌት ይዘነዋል፣ ስለዚህ ፖሊስ ይዘዋል አሉ ይዘዋላሉ ምን ትላላችሁ? እንደው በያዘው ብላችሁ ያው የሁላችንን ምኞት ነው ማለት ነው። ከዚህ በኋላ የማየዝበትን ምክንያት የለም። በደንብ ነው የሚያዘው። ለምን በሉ፣ ሉሊት ያው መኖር ትፈልጋለች። እኔ መኖር እፈልጋለሁ ብላለች። ሁሉም ሰው እኮ መኖር ይፈልጋል። ሁሉም መኖር የሚፈልግ ስለሆነ አሁን ምንድን ነው ኤፍራታ አሁንም በደከመ ጎኖ ነው በቃ እሷ መኖር ትፈልጋለች። ያን መኖር ስለምትፈልግ ደግሞ የግድ የፍራታ ማድረግ ይህን አድርጊ ይህን አድርጊ ብላ ያዘዘቻትን ነገር ማድረግ ግዴታዋ፣ ቀጥለጥ ቀጥ ለጥ ብላለው የምታደርገው ማለት ነው። ያው ከዚህ በኋላ እንግዲህ ያው ያፌት የመያዙ ቻንስ በጣም ሲምፕል ሲምፕል ሲምፕል ቀላል ነው ማለት ነው። እንዴት በሉ ሁሉም እየተከታተለ ስለሆነ መረጃዎቹ ሁሉም አሁን ይገኛሉ ማለት ነው። ስለዚህ ሉሊት አታቅም እንጂ ካፌት እንደምትሰራ ያው ፍራዳ ደግሞ ታውቃለች። ስለዚህ አሁን ያለው እንኩ ሉሊት እኮ ታሳዝነኛለች። አንዳንዴ የምር ምስኪን እኮ ነች። ከማን እንደምትሰራ ራሱ አታቅም እንዴ። በቃ ሌላ ሰው ነው የሚያሰራት። ካፌት እንደሚሰራ እኮ አታቅም። ስለዚህ አሁኑ እንደምታደርገው የፍራዳ ደግሞ ከማን እንደምትሰራ ስለምታውቅ ያን መረጃ የግድ ሰብስባ የማንመስጠት አለባት የኢፍዬ መስጠት አለባት። ማን ሉሌት አሸን ለምን መኖር ትፈልጋለች። እኔ መሞት አልፈልግም ብላለች እኮ ምስኪን። ማን መሞት ይፈልጋል? ሁሉም መኖር ነው የሚፈልገውና የማይኖር የለም። ሁሉም መኖር ይፈልጋል። መቼም ሞት የሚፈልግ ሰው የለም። ስለዚህ መኖር ስለምትፈልግ ይሄ ደግሞ ወዳ ሳይሆን የግዷ ታድርገዋለች። በቃ መረጃዋ ስብስባ የማን የኢፍረተን መስጠት አለባት መኖር ስለምትፈልግ ኤፍራታ ደግሞ ጠርቅም አድርጋ ያው ሉሊት ብቻ ሳይሆን በነገራችን ላይ ኤፍራታም እየሰበሰበች ነው መረጃ እንደምታውቁት ማለት ነው። ከዚህ በፊት እኮ ቤት ድረስ መጣ ያው ሉሊት ጋ ሻንጣ ላይ ያደረጋቸው ነገር ታስታውሳላችሁ አይደል? አሁንም አሁንም ያው ልብሷን ምን ቀይራ ሰብሰብ ባደርጋ ያው መረጃ ስለምትሰበሰብ ይ ሰውዬው እኮ አላወቅም እንጂ በሶስት በኩል ነው መረጃ እየተሰበሰበበት ግን የመጨረሻ አንድ የሚያሰጋኝ ነገር አለ፣ እውነት ለመናገር እና ምንድ ነው? እሺ መረጃ ተሰበሰበ ይባል። ኤፍራታም በግሏ ከኢንስፔክተር ማለች ው ከኢንስፔክተር ጋር ያው ሄዳጊ ነው ተናገረችው። ሌላ መጀመሪያ የምታውቀው ጽዮን ነበረች። እንግዲህ ያው ጽዮን በዚህ ደረጃ ሆናለች ማለት ነው። ሄዳጊ ነግረዋለች ከሆነ ፖሊስ ጋር አብራ እንደምትሰራ ማለት ነው። እኔ ዝም ብዬ ሳስብ ያን ፖሊስ ደግሞ የቤዛው ጓደኛ ማን ነበረች? እሱን ይመስለኛል። ምናልባት ያለመታወቅ ይመስለኛል እንጂ ማለት ነው። ምክንያቱም እነሱን መረጃ እያሰባሰቡ ነው፣ ያፌት እየተከታተሉት ነው ማለት ነው። ማን የነ ቤዛ ጓደኛ ነበረች ማለት ነው? ማን ነበረች? ማን ነበረች ስሟ? እስኪ ንገሩኝማ። እሷ አሁን በስንት ሉሊት የራሷን መረጃ ታመጣታለች የማታስረክባለች፣ የኤፍራታ ኤፍራታም ደግሞ የግሏ ማንነቷን ቀይራ ልብሷም ፊቷም ምንም ቀይራ ያው መረጃ እያሰበሰበች ነው። ሁለት አትሉ። ሶስተኛ ደግሞ ኤችን ማነች የቢዛ ጓደኛ፣ እሷም እየተከታተለች ነው። ስለዚህ በሶስት በኩል መረጃ እየተሰበሰበ ነው። ሶ አሁን መያዙ ወይ በጣም እንትን ቀላል ነው። እያያዛል ግን መያዞች፣ ተያዘ የትኛው ሌዳ እስር ቤት አለው ወይ ነው የኔ ጥያቄ። ይሄ ከዚህ በፊት እናታ ገባበት እስር ቤት የአፌት እራሱ የሚቆጣጠረው እስር ቤት ነው። አሁንም ቤዛ አለችበት እስር ቤት እሱ የሚቆጣጠረው እስር ቤት ነው። ለምን መረጃው ማስረጃ አለ፣ መረጃ ላምጣላችሁ። መረጃው ሰሞኑ ቤዛ ምግብ እንዳይሰጣት የአፌት መልዕክት አጽኗል፣ ወይም ደግሞ ከአፌት ትእዛዝ ተሰጥቷቸዋል አለች። ስለዚህ እስር ቤት እሱ ነው የሚቆጣጠረው ማለት ነው። ጋይስ፣ ምን ተሻለ? ማናው ማነበረ ናታም ደግሞ ከዛ በፊት ሲወጣ ከዛ እስር ቤት ካሉ በላይ ከበላይዎቹ እንትን ብሎ ነው እንዲወጣ ተደረገው ማለት ነው። እሺ ሰው የት አሰረ፣ ሕግ ያዘው ተባለ የት ነው የሚታስረው ነው የኔ ጥያቄ። ማን ነው የሚያስረው ነው የኔ ጥያቄ። ቢያውም ድነው እንደሚቆጣጥረው እስር ቤቱ የሚያውቁት አይመስለኝም። እነ የፍራዳ ዛሬ ቢያስገቡት እኔ ነገ ይወጣል ይመስለኛል። የትኛው ፖሊስ አካል ነው የሚይዘው? ፖሊስ አካል ሁሉም ከእሱ ጋር ነው የሚሰሩት። እኔ ግራ ግብታለኝ፣ የምሬን ነው የምላችሁና ይህ ነገር እስቲ የገባችሁ ካላችሁ ብታስረጁኝ፣ ብታስረጁኝ፣ ኧረ ብታስረዱኝ ነው እንጂ። አዋ አስረዱኝና። አሁን ያፌ እኔ ዝም ብዬ አሰብኩ። አሁን ያፌ ተያዘ፣ የቱ እስር ቤት ነው የሚገባው? እስር ቤት ውስጥ የእሱ ናቸው። ከዛ መልሼ እንዲህ የግል ቤት እስር ቤት አለ እንዲህ አልኩኝ። ራሴ መልሳለሁ። ጥያቄና መልስ፣ ጥያቄና መልስ። ለምን አዛዥ እሱ ነዋ፣ አዛ እስር ቤቱ። ስለዚህ እንዲህ የግለሰብ ንግድ ቤት ሊኖረው ይችላል፣ የተለያዩ ድርጅቶች ሊኖሩት ይችላል፣ የተለያዩ ብቻ ብዙ ነገር ሊኖሩት፣ ግን እስር ቤት ማለው አይ፣ አልኩኝ ጭራሽ ይህን ሰውዬ በእጁ ያደረገው ምንድን ነው የሚለውን የራሴ ሬስት ቢያስ የቤት ስራ ማለት ነው። ተቃላች ቤት ስራ አሁን እንደዛ ሆነብኝ እና ይህን ሰውዬስ ከተያዘ ተያዘ የቱ እስር ቤት የሚገባው ነው የቱ ፖሊስ ነው ወይ? ይሄ ደግሞ በጣም ትልቅ ጥያቄ ምልክት የሆነብኝ ነገር ነው። እና አይዶኖ አላቅም የኔ ነው ወላይ እናንተን ብቻ ከሆነ ያው የምትረዱ ከሆነ ሰሞኑ ወይ ያገናዝባችሁ ካያችሁ የኔ ብቻ ጥያቄ ሳይሆን የእናንተም ጥያቄ ይሆናል ማለት ነው። ከተያዘ ማን ነው የሚሄድ እስር ቤት ነው የሚለው፣ ምናልባት የበላይ የበላይ ይኖርሁን አላውቅም። ስለዚህ አብረን የምና ይሆናል። የቱ እስር ቤት እንድገፍዶ እንደሚጸራ ግን ያም ሆነ የ ዋና መያዙ ነው። እሺ፣ ከተያዘም እስቲ የሚታሰርበትም ካልሆነ እዚኛ ቤት አግብ አምጥተን እናስረዋለን። የእናንተ ቤት ም እስር ቤት ነው ወይ እንዳትሉኝ። ታዲያ ምን ላድርግ? ግራ ገባኝ እኮ የት እንደሚታሰር ዝም ብዬ ሳስበው ነው። ብቻ ያው ያፌት ታሰርም እንዴ ሲስቅባቸው የሚወጣ ይመስላኛል እንደ ሁለት እጁ ታዝበው ሆነ የሚስቅባቸው ይመስለኛልና እስቲ የምናይ ይሆናል። ሰላማችሁ ይብዛ። ባይ ባይ።